የሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባጅ ኋላ ግን መጥቶ ያውላችሁ ብሎ መለሰላቸው። እንዲሁ ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው ምልክት። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆናለሁ አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰቶት አንተ አዳምን ቀድመ ገነት የምትገባው አንተ ና አለው። እቺ ደግ ስራ ተቆጣጣቱ ኢየሱስ እኮ ነው ሰጥ ወንበዴ እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለሽ? ለንሳዋ አለቃው እንደዛ እንደዛ እንደዛ ሰምታችኋል አደለ? የዳነው ነው እንደዛ፣ ዋናው ክሬዲቱ የዛ መዳን ጢጦስ ጢጦስና ዳክርስ ነበሩ፣ ሌቦች ነበሩ፣ ወንጀለኞች ነበሩ። እና ቆይ ላምባ ላውራበት ነገር አትፈልግ። ላምባ ተረጋጋ። መሄድ ጢጦስ ላይ እንደ ጢጦስዬና ዳክርስ ማርያም ልጇን ይዛ ስትሄድ መንገድ ላይ ያገኛል እና ያገኛሉ የኔ ተራ ነው ዘርፋለሁ ይባልና ሲዘርፉ ሲያ አሳዝነዋቸው ጢጦስ እመልሳለዋል መልስላቸው። ኖ ባለፈው አንተን የዘረፍከው እንዴ ተቀልዳለ እንደ ባለፈው አስመለስከኝ አሁንም ታስመልሰኛለ እንደ ያለ። ከዛ አሳዘኑትና ሊመልሱ መጡ። መጡና ከመለሱ በኋላ ጢጦስ መለሰ፣ ጢጦስ መለሰ። ከዛ እንዲያውም አሳዝነውት ጌታን አቀፈ፣ ጢጦስ አቀፈ። ከዛ እንዲህ ብሎ ምልክት ሰጠውማ፣ ኢየሱስ ክርስቶስ ምልክት ሰጠው። እንደሚድ ከዛ እንዲያውም በጦር እየደገፈ ሲሄድ ጢጦስ ጦሩ ተሰበረበት። እንዲህ እንዴት ጥሩ ነገር በሰራው እንዴት ይሰበራል ጦሬ ብሎ ተናደደ ጢጦስ። የዚህ ንዴት ኢየሱስ ሊክሰው መስቀል ላይ ሲሰቀል ጢጦስ ምን አለ? ዳክርስ እዚህ ጋር አለ። የተሰቀለው ዳክርስ ነው፣ ሁለት ወንበዴዎች ናቸው። ገባህ? ዳክርስ አንተ የእግዚአብሔር ልጅ ከሆን ራሴን አንሳ ሲለው ጢጦስ ግን መሰከረ። ከዛ እንደዛ እንደዛ እንደዛ ማን ይከሰዋል? ይህን ሰውዬው ዘቤንም ይከሰዋል። ዘብዬ ትችላለህ? እኔ ተብሴ ነህ ዘቤ እኔ ጴንጤም ጋብ ቤር ጥብስ አላጣም፣ የትም ቤር ጥብስ አላጣም። ዘብዬ ሌላው ደግሞ እንምጣ እስኪ ይሄንን። አሁን ያለው ዘቤ ያረገው ዘቤ፣ ምን ያረገው ዘቤ፣ ማን ነው የሚከሰሰው? እስቲ ሌሎችም ታሪክ እኔ እስኪ ስሙ። ቆይ ቆይ ቆይ ቆይ ኮፒ ሊንክ እያደረጋችሁ እናንተ መባረክ ብቻ ነው ስራችሁ። ኮፒ ሊንክ እያደረጋችሁ እውነቱን መናገር ብቻ ነው ጌታ ወይንረስ የሌላ ባህር መንፈስ ተጠቂ እንዳትሆኑ። ያ ሌላ ሌላ ለምጣ እና ዘብ ይህን ግን ኦርቶዶክስ ቤተሰብ ታምናላችሁ። በጢጦስ በጢጦስ ታምናላችሁ። ግን ኦርቶዶክስ ወንድምናቶች የሆናቸው ዘበነ ብል ነው የሚሻለኝ። አቦ ዘበነ ለማ እና ድሮ ድሮ አሉ አያል በጣም ነበር ሚፈራት አሉ። ምክንያቱም ይህ ትልልቅ ጆሮዋ ቀንድ እየመሰለው በጣም ነው ሚፈራት። በኋላ አንድ ቀን ይሸሻታል። ና ጋባይስተጋባይ፣ አይ ደስ ይለኛል ብቀርብሽ ግን እነዚህ ቀንዶችሽ በጣም የሚያሰሩ፣ ቤቶቹ ቀንዶች ሁለቱ ቀንዶች ናቸው። እነዚህ ቀንድ መስለው ነው እንደ ያለች መሬቱ ላይ ውልጭም ውልጭም ቀንድ አይደለም ማለት ነው። እሺ ነው እንዲህ አለ። ሌላ ቀን መጥቶ ትግል እንጫወት አላት። አጅብ አህያም ትግል ትወድል። በምትወደው ነገር ነው፣ እውነት ነው። ትግል ጀመሩ። አህያ ብድቅ አድርጋ ጅብን አፈረጠችው። ለዚህ ጉልበትሽ ነው አደለ። ሁለተኛ ዙር እንጀምራለን። አውቆ ነው። እሺ፣ ሁለተኛ ዙር ላይ ብድቅ አደረገ። እናፈረጠና ቁጭ አለ ከላል። እሺ፣ ሶስተኛ ዙር እናድርገው። ተነሳለችው። በእኛ ሀገር ጥሎ መነሳት የለም ነው አይደል? ሰይጣን ጥሎ የሚነሳ እንዳይመስል። እሺ ዛሬ ራስን ካላስተካከል ከበስተቀረ፣ ወደ እግዚአብሔር ካልቀረብ ከበስተቀረ፣ የሚረዱ መላእክትን ካላደረግ ከበስተቀረ፣ ሰይጣን እንደ አፎ መያ ቅዱስ ሚካኤልን አጠገብ ካላደረግ፣ ዳናንያ፣ አዛርያ፣ ሚሳኤል ገብርኤል መላእክን አጠገብ ካላደረግ አልችልም። ቅዱሳን መላእክትን እነዚህን ሁሉ መከታ የሚሆኑን እውነትን የተቀሙ ሰዎች መጥተው እነዚህን እውነቶች ሁሉ ይነጥቀዋል። ይህን መናፍቅ የሆኑ ሰዎች ይወጣው ሾልከው ነው የሚገቡት። እንዴት ጓደኛ ታረጋቸዋለ? መጽሐፍ ቅዱስ እኮ ሰላም ማትበለው ይላላለ። ሰላም ማትበለው ማለት ለነው እላችሁ እንደመናደራችሁ አትባባል ማለት አይደለም። አንዳንድ ሰው እንደዛ የሚወስደዋለ። ሊትራሊ ቀጥታ ተርጉሞ ሰው ሰውኛ ሰማዊ በሆነ አተረጓጎም ልበላቸው። ግን ሰላሜ ብሎ የሚያመጣውን አትቀበለው እና ድሮ ድሮ አሉ አህያን በጣም እና ይህን እያስተማርክ እንዴት ሰዋይ ንጥጥ ዘብዬ አንተ እኮ ነው ፀቡን ጴንጤ የምታደርገው። እኔ በእግዚአብሔር ስም ነው የምመለው እንዳንተ ጴንጤ እንዳንተ ጴንጤ አድርጎ ያቅ የምነግር ምንድን ነው? ማናቸውም ፓስተሮቹ ቢጨመቁ አንተ ጴንጤ ያረግከውን ያህል አላደረጉም። ፓስተር የተባለን ብጨምቀው እድሜ ለአንተ፣ ያንተ ተረት ተረት ሙሉ ሰውም ጴንጤ ያደርገው። ሶስት ጊዜ ላጥ አርጋ ደፋቸው። አየው አደለ ጅብን ማን ነው አሁን በታሪክ በምትማሩበት? ጅቡ መጣ ሲባል ነው ሰው የሚፈራው፣ አህያ መጣ ሲባል ነው? ጅብ ነው የጣለችው፣ ጅብ ነው ያሸነፈችው ወይስ አህያ ነው የሚያሸንፈው? ማን ነው እስቲ እንደው ለመናገር ራሱ ጅብን አህያ ስታይ ነው የምትፈረጥጠው፣ ወይስ አህያን ጅብ ሲያይ ነው የሚፈረጥጠው? እኔ መጥተህ ብታጫውተኝ ደስ ይለኛል። አደርሱልኝ ዘቤ በጣም ስለምወደው እኔ ፔጅ ላይ መጥቶ ቢያስተምርልኝ ጌታ ምስክሬ ደስ ይለኝ። እኔ ተረት ተረት መማር እፈልጋል እፈልጋል። እናንተ የራሳችሁ ጉዳይ። እኔ ግን ተረት ጠምቶኛል። የዘቤ ተረት አይጠገብም። ከኔ ጋር ተረት መማር የምትፈልጉ አላችሁ። እኔ ማራለሁ። አልሳ ለአዳምጣ አልችልም። እንዲህ ዘብዬ ብራንድ እኮ ነው። ተቀልዳለን ውር ዘብዬ ምርጥ በጣም ነው የምማረው። እሺ ዘብዬ፣ ሌላ ለጌታ ተወለደ የኢትዮጵያ ሚዳቆዎች፣ አጋዘኑ፣ እንስሳቱ ሳይቀሩ በተለይ የታወቀው በቋር አካባቢ ላለ በኤልያስ ልማት ለነበረ አንድ ባታዊ አንዲት ሚዳቆ እየዘለለች ምን ትለዋለች? ተወልደ ከእሳት ዛሬ የተወለደው እስራኤል ነው እሷ እዚህ ነው የምትነግረው ይሄ ህዝብና ምድር እንዴት የተለየ መሆኑ ከዚህ ልትረዱ ትችላላችሁ ምን ዘብዬ እንደው ሰው ብታደርገው ምን አለበት እንደው የተነገረው በሰው ነው ብትል እኮ በሰው ራእይ ታይቶ ነው ኢትዮጵያም ተነገረ ብትል እኮ እንደው ትንሽ ምናምን ነገር እውነት ነው ኢትዮጵያ የተባረከች ሀገር ስለሆነ በራእይ አባቶች አይተው ነው ብትል ገብቶቻል እኔ ቦ አንቺን እንደዛ ብዬ ነው መሰብከ እንደዛ የሆነ ሰው በራዕይ ታየው። አንድ የበቁ አባት ነበሩ፣ በራዕይ ታያቸው። ከዛ በኋላ ምን አረኩኝ ትላለ። አዎ ኢትዮጵያም አወቀች ጌታ መወለዱ፣ ሚዳቁ ሚዳቁ ትላለ። ረዘቤተው ግን ሚዳቁ ነገረችው ትላለ። አንተ ሚዳቋ አንተ እንስሳዎቹን ጨረስካቸው እኮ አህያ ትላለህ፣ ጅብ ትላለህ፣ ሚዳቆ ትላለህ፣ መጽሐፈ ዶሮ ትላለህ ምን ቀረ? እኔ ፈልጋ ዘብዬ ፕሊስ በጣም ስለምወድ እኔ ተረት ስለምወድ ዘብዬ ፕሊስ እኔ ፔጅ ላይ በጣም ከባድ የተባለ የሶሻል ሚዲያ ፔጅ ዘብዬ መጠ ተረቱን እያጣፈጥ ንገረን። አንተ ጴንጤ ያደረግከውን ያህል ጴንጤ ጴንጤን አላርገው በእውነት ነው የምልህ። አንተ ያጠነጠጥከውን ያህል ጴንጤ ተጨምቆ ጴንጤ አላረግ እውነቴን ነው የምነግረህ። እንቀጥላለን። ሚዳ ቆይ ይመችሽ። ለማንኛውም ቆይ ቆይ ቆይ ዘብዬ በራንድ በራንድ ጥብስ ጥብስ ዘብዬ እኔ ትለያ እኔ ከባድ ሚዛን ዘብዬ ለአንተ ያለኝ ፍቅር እኔ ይልኝ ይቅርታል ግብፅ እነ ኮቲባ ቆይ እመቤታችንን ውሃ ከለከሉ። ዮሴፍን ሶሎሜን ምግብ ከለከሉ። ኮፒሊንግ ወደ ኢትዮጵያ ሲመጡ የኢትዮጵያ ሰዎች ግን እየደገሱ ተቀበሏል። እውነት ደግሱ የሚደገሰው እየሰንበቱ ደግሰው ተቀበሏት። ኢትዮጵያ መጣች የሚል አለ መጽሐፍ ቅዱስ። አቤት በጎጃም ያለ በረከት! ኧረ አንተ፣ እኔ ቤተሰቦች ከጎጃም ናቸው፣ አግቦች ናቸው። ስነ ስራ ከመቤታችን ጋር ታጣላል። ስነ ስራ እ ዘንብለ ጎጃም ትገባለ እንዴ ዘበለ። ተው ተው ተው ተው፣ አታስቀዝ ሚስማር አታስወርድብን ስነ ስርዓት ከፈለግህ የሆነ ቦታ ግባ። ጎጃም ላይ እንደዚህ አይነት ተረት ተረት የለም። ስነ ስርዓት እዛው ያዝ እንደ ቤት በጣም ያለ በረከት መላ ኢትዮጵያን ነው እኮ የዞረችው፣ በቅዱስ ራኤል መልአክ ክንፍ ላይ ሆነው በቤታችን ልጇን ይዛ መላ ኢትዮጵያን የባረከችው እንዲ ክንፍ ላይ ሆና ነው የዞረችው። እረ ተው ተው ዘቤተው ተው ግን፣ ዘቤ ተው። በክንፍለ ወዳ ምናምን ነገር ዞረችው። አረ ተው ተው፣ ዘቤ ግን ተው። እሺ ዮሴፍ ደግሞ ትንሽ ይሄ ወንበር ሰርቶለት ነበረ። እዛ እንጨቱን ሲሰራ ትንሽ ወንበር ሰርቶለት እዛ ላይ ቁጭ አደርገው ነበር ጌታ። መጽሐፈ መነኮሳት ምን ይላል? ልብህን እንደዛች ወንበር አድርግ ዮሴፍ፣ ልጌታ እንደሰራለት እዛ ላይ ቁጭ ያደርገው ነበር። ገብርኤል መጣና ና ወደ ቀረበ ደግሞ ሶስት ጊዜ እኮ ነው ያበሰራት ገብርኤል፣ አንድ ውሃ ስትቀዳ፣ ሁለት ከቤተ ዮሴፍ ሳለች፣ ሶስት በቤተ መቅደስ ውስጥ ሀርና ወርቁን እያስማማች። ስለዚህ ዋስት አለ ስለ ቅድስ ድንግል ማርያም መጽሐፍ ቅዱስ ላይ

አሄ እስቲ ከት ተፈስሂ እያለ ገብርኤል መልአክ መጥቶ አበሰራት። ቅዱስ ዳዊት ልበ አምላክ ምን ብሎ ይናገራል? ፈለገ ዘይውሕዝ ያስተፌስ ሀገረ እግዚአብሔር አለ። ከእግዚአብሔር የሚፈስ ወንዝ አለው። ቅዱስ ገብርኤልን በቃ ከላይ የሚፈስ አ ያስተፌስ ሀገረ እግዚአብሔር ሀገረ እግዚአብሔር ድንግል ማርያምን ተመልከቱ። ስለ ኢየሱስ መክበብ መስበክ የሚጠላ ሰው ስለ ዓለም አዳኝ መስበክ የሚጠላ ሰው እንደ ዘበነ አይቼ አላውቅም። በእውነት ነው የምላችሁ። እሺ ዘብዬ፣ ከባድ የሚባል ነገር ለእግዚአብሔር የለም። ትልቅ እግዚአብሔር ነው። እውነት ነው። እዚህ ጋር ነው የሚመስለው፣ የለም። እናንተ ደግሞ ልጆቹ ናችሁ። ልጆቹ ከሆናችሁ ደግሞ አትጨነቁም። አይደለም የምትሆን የሰማዊ መንግስት ሊሰጣችሁ የታመነ ነው። ከተማረቁት ሁከትም ጣሉት ወግድ በሉት። ጤናውን በረከቱን ይስጣችሁ። መድኃኒት የምትወስዱ ሰዎች ካላችሁ መድኃኒታችሁን እየወሰዳችሁ እኔም የማስተምራችሁን ትምህርት ስሙትና ወደፊት የምታረጓቸውን ደረጃ በደረጃ ማድረግ ያለባችሁንም ስለምነግራችሁ እነሱን እያረጋችሁ ፍጹም ወደሆነ ጤና ትመጣላችሁ። ይችላላ እግዚአብሔር። አዎ የድንግል ልጅ ይችላል። ውሃውን ወይን አረገው። ያንተን ህይወት ያንቺን ህይወትም ወደ መልካም ይለውጥላችሁ። የእግዚአብሔር በረከት ይደርባችሁ። አሜን አሜን። እቺ አሪፍና፣ ዘብ ሁሌ መላስ አልችልም እቺ ሰይጣን እኮ እንዲቀመ ነበር። አልገባህም? ትንቢቱ እኮ ተነግሯታል። ከሰባት ቅድመያት ጀምሮ ብርሃን ታይቷል። ህልምም ታይቷል። አንድ እንቦሳ ነጭ እንቦሳ ስትወልድ፣ ከዛ ነጭ ስትወልድ፣ ጸዕዳ ስትወልድ ከዛ ወደ ስድስተኛዋ ጨረቃን ስትወልድ ጨረቃዋ ፀሐይን ስትወልድ፣ ለምሳሌ ጨረቃን የወለደችው ሀና ነች። ማርያም ጉድ መጽዮ ቆይ ቆይ ቆይ ቆይ፣ ጨረቃን የወለደችው ሀና ነች። እኔ ግን ይሄ ነገር ጨጓራ ሊያስይዘኝ ነው። ቤተሰብ ጉበት ጨጓራ ሊጀምረኝ ነው። ጸጉሬም ሊመለጥ ይችላል እኔ ዘቤን ካነበብኩት አይ ቢቀርብኝ ይቻላል አይ ይሄ የቱርክ ፀጉር የሚሆነኝ አይመስለኝም በዚህ ሁኔታ ጸጉሬም ሊነቀል ይችላል ዘቤ ቀስ እያል ቀስ እያል ሀና ጨረቃን ወለደች እምል አርግዛ ነው ወይስ እንደዚሁ በፀባይ ነው የወለደችው አይ ለማወቅ ዘብኝ አንዴ ድገሙት ጨረቃዋ ፀሐይን ስትወልድ ለምሳሌ ጨረቃን የወለደችው ሀና ነች ማርያም ከዛ ጨረቃዋ እንደዛ ፀሐይን ስትል ኢየሱስ እንደውም ሀና እመቤታችንን ፀንሳ አንድ ዘመድ ሞቶ ስታለቅስ የሞተው ሰውዬ ራሱ ተረስቶ ለሀና የእግዚአብሔር አያት ሀና የእግዚአብሔር አያቱ፣ ሀና የእግዚአብሔር አያት አለው። ራሱ መብት ነው የፈለግከው ማውራት። ኦርቶዶክስ ውስጥ ደረትን ነፍተህ ትችላለህ አንተ፣ ማርያምን ብቻ አትንካ። የእግዚአብሔር አያቱ ሀና ናት። ስማ በደንብ እውነት እሱ ላይ የተረጋገጠ ማረጋገጫ የለኝ አሁን በዚህ ሰዓት መነዱሽ የተለያየ ማረጋገጫ የለኝም። በመጽሐፍ ውስጥም በትርጉም ውስጥም አላየሁትም። በሌላ ቦታ ተጽፎ ሊሆን ይችላል። መጽሐፍ ዶሮ ላይ ተጽፏል። መጽሐፈ ዶሮ ምዕራፍ 134 ቁጥር 15 ላይ የእግዚአብሔር አያት ሃና እንደሆነች ተጽፏል። ሃና ጨረቃ እንደወለደች መጽሐፈ ዶሮ በዘበነ ላይ አድሮ ነግሮናል። ንክ እሽ፣ ሆዳችሁን ነፍቼ ነው ምልካችሁ ዛሬ። ቀልድ የለም። ና ና ቀልድ የለም። እናንተ ኮፒሊንክ ታብታብ ብቻ ነው አንብም መጣ በድሮ ለመጸለይ ማሰባችሁ እራሱ እኮ መታደል። አንድ ቀን ተርበው ለመለመን ወደ አንድ ሰው ቤት ዮሴፍ፣ እመቤታችን፣ ሶሎሜ ሆነው ህጻኑን ኢየሱስን ይዘው ገቡ ሄዱ። በበር ላይ ቆመውም መለመን ጀመሩ። እሺ፣ የዛን ጊዜ የቤቱ ባለቤት ታ አየቻቸው። እሺ፣ እናንተ እንደዚህ አማረ መልክ ይዛችሁ የምትለምኑት ክፉ ሰዎች ሆናችሁ ተባራችሁ ይሆናል እንጂ ወይ ከቤታችሁ፣ ወይ ተንኮል ሰርታችሁ ይሆናል እንጂ እሺ እንዴት እናንተ ትለምናላችሁ? እሺ አይ፣ ካለሽ ትሰጭናለሽ። እሺ ከሌለሽ ካለው ያድርሰው ትይናለሽ እንጂ እንዴት ክፉ ቃል ተናገራለሽ? አላት። እሺ የዚች ሴት ሰራተኛዋ ኮቲባ የምትባል ሴት ነች። እሺ ከላይ መድረኩን እያናወጠች ወረደች። ይችላል እሺ፣ ቁመናዋን የሴቲቱ ሁኔታ ሲገልጠው ተድራ መታ አንተ አለችው፣ ዮሴፍ እመቤቴን የምታናግርበት በትፊል አቃጥ